ጤና ይስጥልን። እንዴት አላችሁ? ሁሉ መልካም ይመስገን፣ አምላክ ይመስገን ፈጣሪ ምስክር ሰይ እንኳን መጣችሁ። ዛሬ ዘላችሁ የመጣ ነው ምንድነው? በጣም በጉጉት ሲጠበቅ የነበረው የደሞዝ ውስጥ ጭማሪ ዝርዝር ምን ይመስላል የሚለው በዛሬ በአጭሯ ቪዲዮ እንመለከታለን። ከዚህ በፊት ያየናቸው ምንድነው ደሞዝ ጭማሪ ምን ያህል ነው ስንት ፐርሰንት ነው ዝርዝሩ መቼ ይከፈላል እያለን ስናወራ ነበረ። እውነት ነው ሀስርት ነው እያለን ስናወራ ነበር። ዛሬ ግን ይፋ ሆኖ ወጥቷል። ስለዚህ ደሞዙ በዝርዝር ምን ሆኗል ማለት ነው ተተክሏል። እስኪ ምን ይመስላል። የሚለውን ዲቴል እንመለከታለን። ላይክ በማድረግ ጀምሩ ቪዲዮውን። እስኪ ወደ ውስጥ ገብተን እንመለከታለን። ባለፈው እንዳየነው ምንድን ነው ያለው ዝቅተኛና ከፍተኛ ተከፋ የሚሉትን አይተን ነበረ መግቢያ ሀያ ፐርሰንት እና እንደገና ደግሞ ምን ብለናል ሰማንያ ፐርሰንት ነው ብለናል። ደሞዙ ምን አንስተን ነበረ? የመጀመሪያ ነባሩ ደሞዝ የሚሆነው አዲሱ ደሞዝ የሚሆነው ከፍተኛና ዝቅተኛ የሚባሉትን አንስተን ነበር። ይህን አይተናል። ዛሬ ደግሞ የምንመለከተው ከዚ ጋር ተያይዘው ያሉትን የደሞዝ መቼ ነው የሚከፈለው የሚለውን ነገር ያው ጥቅምት ላይ ሁለት ሺህ አስራ ስምንት ጥቅምት ላይ ነው ምን የሚደረገው የሚተከለው ብለን ነበር አይደል? እነዚህን ባለፈው ያየነው። አሁን ወደ ዋናው እንገባለን፣ ወደ ዝርዝሩ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። እንደምታዩት ይሄው ውሸት አይደለም እዚህ ጋር የምታዩት ነገር በየትኛውም በሶሻል ሚዲያ ማረክ ትችላላችሁ። እነዚህ መረጃ በአሁኑ ሰዓት ተለቀዋል ማግኘት ትችላላችሁ። በፋና ብሮድካስቲንግ በየትኛውም ሶሻል ሚዲያ ገብታችሁ ይሄንን ማየት ትችላላችሁ። ኦኬ እስኪ እንመለከተው ያለውን የደረጃ እርከንን ስንመለከተው ምን ይላችኋል? ደረጃ አንድ እስከ ምን ድረስ አለ ማለት ነው? አንድ ሁለት ሶስት እያለ እስከ ድረስ ስንት አለ ዝጋ እስከ መጨረሻ ያለውን እርከኖች አንዱ ለሶስት እያለ ያስቀምጥልናል። እንደምታየው የደሞዝ መነሻው የመጀመሪያው ምን ይለናል? የመጀመሪያ አንድኛ ደረጃ ከስድስት ወዴት ነው የሚሄደው? መጨረሻ ጣሪያው ሰባት ሺ ሶስት መቶ አንድ ነው ይለናል። እንደገና የደረጃ ሁለት ምንለው? ከስድስት ሺ ሶስት መቶ ስድስት ወዴት ነው የሚሄደው? ይሄ እነዚህ ምንድ ናቸው ማለት ነው? መሀል ላይ ያሉ እርከኖች ነው ማለት ነው። ስለዚህ ደረጃ እድገቶች በሚኖርበት ጊዜ የሚጨመሩ ስለዚህ መጨረሻ ጣሪያችን ምንድነው የሚሆነው ማለት ነው? እዚ ላይ ሰባት ሺ ስንት ይለናል? ሰባት ሺ ሶስት መቶ አንድ ይለናል። እንደገና ደግሞ ደረጃ ሁለት ላይ ስንመጣ ከ6365 መጨረሻው ጣሪያ ምንድነው? 7734 አለ። ደረጃ ሶስት ላይ ስትመጡ ደግሞ 6750 ውይ ድረስ ነው 8177 ብር ነው። እንደገና ደረጃ አራት ላይ ስትሄዱ 7159 የነበረው ወደየት ነው የሚሄደው? ጣሪያው ወደ 8630 ይሆናል እያለ እንደምታዩት እነዚህን ደረጃዎች አስቀምጧል ማለት ነው። ይህም ደዝም በዝርዝር አሁን አሳይቻችኋለሁ። ፖዝ አድርጋችሁ የትኛው ደሞዝ እርከን ላይ እንዳላችሁ ደረጃውን አይታችሁ ደሞዛችሁ የትኛው ደሞዝ እንደሆነ በተጨማሪም ጣሪያ የት ጋ ነው ጣሪያ የሚለውን ተመልከቱ። ይሄንን ካሳየዋችሁ በኋላ ወዴት ነው የሚሄደው? ወደ እያንዳንዱ ነባሩ የነበረው የደሞዝ እርከን ነባሩ የነበረው እና አሁን አዲሱ ምን አይነት ለውጥ አለ የሚለውን እስኪ አብረን የምንመለከተዋለ ስለዚህ እዚህ ላይ እያንዳንዷን ማወቅ ትችላላችሁ እኔም እያንዳንዱን ምን እያረክብላችሁ እሄዳለሁ እየነገርኳቸው እሄዳለሁ ማለት ነው የመጀመሪያው ምንድነው አንደኛ ደረጃ ደረጃ አንድ የነበረው ነባሩ አራት ሺ ሰባት መቶ ስልሳ ብር ነበረ ወዴት ነው እየተሻሻለ ወደ ስድስት ሺህ ሄዷል አሩ ወደ 6000 ሄዷል። እንደገና ወደ ሁለተኛው ደረጃ ላይ ስንመጣ ነባሩ ስንት ነው? 4929 የነበረው ወደ 6365 ሄዷል። ደረጃ ሶስት ላይ ስንሄድ ነባሩ ስንት ነው? 5104 ነው። ነባሪ የነበረው 5104 ነው። አዲሱ ስንት ነው? በአሁኑ አዲሱ ስንመጣ 6750 ብር ነው። እንደገና ደረጃ አራት ላይ ስንመጣ ነባሩ ስንት ነው? አምስት ሺ ሁለት መቶ ሰማንያ ሶስት ነው ነባሩ አዲሱ ደግሞ ሰባት ሺ አንድ መቶ ሀምሳ ዘጠኝ ነው። ደረጃ አምስት ስንመጣ ደግሞ ደረጃ አምስት ላይ ስንመጣ የነባሩ የነበረው አምስት ሺ ስድስት መቶ ሀምሳ ዘጠኝ ነበረ በአዲስ ስትሄዱ 7589 ነው። እንደገና ቀጣዩ ደግሞ ወደ ስድስተኛው ደረጃ ደረጃ ስድስት ላይ ስንመጣ ደግሞ ነባሩ ስድስት ሺ አምሳ ስምንት ነበረ ወደ ስምንት ሺ ሀያ ዘጠኝ ሄዷል። እንደገና በደረጃ ሰባት ላይ ስመጡ ነባሩ ስንት ነው? ስድስት ሺ አራት መቶ ሰማንያ አምስት የነበረው ወደ ስምንት ሺ አራት መቶ ሰባ ስምንት ሆኗል። ከዛ ቀጥሎ ወደ ስምንተኛ ደረጃ ስንሄድ ስንት ነው? ስድስት ሺ ዘጠኝ መቶ አርባ የነበረው ውዴት ሄዷል ማለት ነው ወደ አስራ አንድ ሺ አምስት መቶ ሄዷል ማለት ነው ደረጃ ዘጠኝ ላይ ስትመጡ የምንመለከተው ነባሩ 7424 ነው አዲሱ 12566 ነው። ወደ ደረጃ 10 ላይ ስንመጣ ነባሩ ስንት ነው? 7934 ብር የነበረው 13732 ብር ሆኗል ማለት ነው። እንደገና ወደ ደረጃ 11 ስንሄድ ነባሩ 8474 ነው አዲሱ 14983 ነው። ወደ አስራ ሁለተኛው ጋር ስንሄድ ደረጃ 12 ስንሄድ ነባሩ 9047 ነው፣ ወደ 16348 ሄዷል ማለት ነው። ወደ ደረጃ 13 ስንሄድ፣ ደረጃ 13 ነባሩ 965 ሲሆን አዲሱ 17838 ነው ማለት ነው። ስለዚህ ይሄ ስንት ነው? ደግሞ ደረጃ 13 ነው። ደረጃ 14 እንሄዳለን። ደረጃ 14 ላይ ስንሄድ የምንመለከተው ነባሩ 10600 የነበረው ወደ 19460 ሄዷል። ደረጃ ስንት የምንለው 15 የምንለው ደግሞ 11635 የነበረው 21200 38 ሄዷል። እንደገና ደግሞ ደረጃ 16 ብለን የምንጠራው ደግሞ ደረጃ 16 12765 ሲከፈል የነበረው ወደ 23173 ሄዷል። እንደገና ደረጃ 17 ደግሞ ደረጃ 17 የምንለው ከ13 13198 የነበረው ወደ 25285 ሄዷል። እንደገና ደረጃ 18 ላይ ስንመጣ ደረጃ 18 ላይ ስንመለከት 15340 የነበረው ወደ 27585 ነው ክፍያው። እንደገና ደግሞ ወደ 18ኛው ስንሄድ 19ኛው ስንሄድ ደረጃ 19 ላይ ስንሄድ የምንመለከተው 16736 ሲከፈል የነበረው ነባሩ፣ አዲሱ 30886 ብር ይሆናል። እንደገና ደረጃ ሀያ ላይ ስንመጣ ደረጃ ሀያ ላይ ስንመጣ ምንድን ያለው ነባሩ አስራ ስምንት ሺ ሁለት መቶ ሀያ ስድስት የነበረው ወደ ሰላሳ ሁለት ሺ ስምንት መቶ ዘጠኝ ይከፈላል ማለት ነው። ስለዚህ ደረጃ ሀያ አንድ ላይ ስንመጣ 1920 ሲከፈል የነበረው 35778 ሆኗል ማለት ነው። የመጨረሻው ምንድነው? ደረጃ 22 ብለን የምንጠራው 21491 የነበረው ወደት ሄዷል ማለት ነው። ወደ ሰላሳ ዘጠኝ ሺህ ምን ሆኗል ማለት ነው። ወደዚህ ተሻሽሎ ነው ቀርቧል። ስለዚህ በዚህ እንደምታዩት ፊርማው ያለበት ነው፣ እንደምታዩት የኮሚኒኬሽን ኦፍ የሲቪል ሰርቪስ መኩሪያ ኃይሌ ምን ያደረገበት ነው፣ ያው ቲተሩ ያለበት ነው ማለት ነው። ስለዚህ ይሄን ነገር በደንብ እዚጋ ይዛችሁ እንግዲህ መልካም ዜና እንደሆነ ጭማሮ አሪፍ እንደሆነ ተስፋ እናደርጋለን። ነገር ግን እዚ ጋ ማውራትና ማወቅ ያለብን ነገር ምንድን ነው በዚህ ደሞዝ ጭማሪ የተነሳ ኢንፊሌሽኖች በጣም ከፍ ብለው ምን ሊያደርጉ ይችላል ማለት ነው። ይሄ ደሞዝ የተጨመረውን ነገር ሊወስድብን ይችላል። እና ይሄ የገበያ ቁጥጥሩ መንግስትም ማህበረሰቡን ይሄንን ፋይት ማድረግ አለበት ማለት ነው። ይሄ የተጨመረውን ደሞዝ ምን ለማድረግ ለማጣጣም እና እነዚህን ፖይንቶች በደንብ አድርጋችሁ ያዙኝ። አዲስ ነገር ካለ በሚቀጥለው ደግሞ ይዤላችሁ እመጣለሁ። በሚቀጥለው ምንድን ነው ይሄ እቺ 7.5 ፐርሰንት ነው ታክስ ባት የሚቆረጠው የሚለውን ነገሮች አሉ። አዳዲስ ነገሮች ከጥሮታ ጋር ተይዞ ያሉት ነገሮች ምንም ዲቴል የተባለ ነገር የለም። እንደገና በግል ላይ የሚሰሩ ሰራተኞች ከዛ ጋር ተይዞ እንደዚህ የሚባል ነገር ስለሌለ ቀጣይ ዲቴል አዲስ ነገር ካለ ይዘን መጣ የሆነ ማለት ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር ማድረጋችሁን ለጋሮቻችሁን ማድረሳችሁን አትዘንጉ። ለዛሬ ይበቃናል። ቻውና ባይባይ